ጨፍኖ ይኖቻችሁን የትኞም የትኛውም ከንሰር የትኛውም ቡዳ የትኞም አውልያ የዘር ማንዘር በሽታ የዘር ማንዘር መንፈስ ከዘር ሐረግ የተመደበ ከዘር ማንዘር የተላከ በኢየሱስም የፈረሰ ይሆን። ጮክ ብላችሁ ይፍረስ በሉስቴ። ድገም፣ ውስቴ፣ ድገም፣ ውስቴ። በኢየሱስም ይፍረስ በሉስቴ አይኖቻችሁን ጨፍኑ ዝም ብለሁን መናፍስቶች አጋንንቶች የመቺሳ መንፈስ የወቃቤ መንፈስ የዶ ከበሬ መንፈስ አሁን ጣብ ጣብ ጣብ ማለት ይጀምራሉ የዶ ከበሬ መንፈስ በጌታ በኢየሱስ ስምና ስልጣን አዛለው ውዳ ውዳ ሰባት ሴቶች ላይ ቁጭ ያለውን መንፈስ አያለው። የነናቸው ይላል አሳድጊያቸው አለው ይላል የራሴ ናቸው ይላል። ነገሮቻቸው ወይንም የነገሮቻቸው ቁልፍ በእጄ ላይ ነው ይላል። መንፈሱ ያወራል ያወራል። ከእኔ ጋር እንገሥጻለን። በኢየሱስ ስም በሉ። በኢየሱስ አንድ፣ ጮክ ብላችሁ ሁለት፣ በኢየሱስ ስም በሉ። ሁለት በኢየሱስ ስም በሉ ሶስት የመጨረሻ ውዳ አዛለው። ቶሎ በል ቶሎ በል አዛሎ ሰባቱን በተከታታይ ይወድቃሉ፣ ይወድቃሉ። ይኸው እሳት፣ ይኸው እሳት፣ ይኸው እሳት፣ ይኸው እሳት። መቆማችንን፣ መቆማችንን ድግምትን ይዘህ መተትን ይዘህ መተ አዎ፣ እዛጋ አዎ፣ አምጠው ሰባቱም ተራ በተራ ይወድቃሉ። መተትን ዘ ቶሎ በል ቶሎ በል ቶሎ በል መቆም አትችልም። ወጋው፣ ወጋው፣ አምጣ። ኢየሱስ የምድረ ባዳ መንፈስ ነው። አምጣው፣ ወጋው፣ አዛሎ፣ በኢየሱስ ስም አጠገባሎ። ሰው ጀርባ ላይ እጃችሁን ጫኑ፣ በኢየሱስ ስም በሉ። ቶሎ በል አዛሎ፣ እዛ አካባቢ አለ። ይፈርሳሉ፣ ይወድቃሉ። እዝም ጋር አስወጡ፣ ይስሙ። እሳት፣ የኢየሱስ እሳት ወደ ኋላ ይጥላታል። ወደ ኋላ ይጥላታል። ወደ ኋላ ይጥላታል። ተደግመባታል፣ ተሰርቶባታል። ና፣ አዛለሁ። አስወጡ። ስልማው አዛለሁ። ቼፓራቲና ማሲያ ለክረበቲና ማንዳስ ከዘርማን ዘረ ተደግመባት፣ ከዘርማን ዘረ ተደግመባት፣ ከዘርማን ዘረ ተደግመባት። ና፣ ቶሎ በል፣ አዛለሁ። እየሮትክ የጅብ መንፈስ የጅብ መንፈስ እዚህ ጉባኤ ላይ የጅብ መንፈስ አለ፣ ይለኛል ጌታ። እንደ ጅብ እየጮሃ የሚወጣ መንፈስ አለ። አይኖቻችሁን ጨፍኑ፣ አንድ ጊዜ አይኖቻችሁን ጨፍኑ። ይፈርሳለሁን፣ ይፈርሳለሁን። እንደ ጅብ የሚጮ መንፈስ አለ። እንደ ጅብ የሚጮ መንፈስ አለ። አዎ፣ እዛ ጋር ወደቀህ። አጨብጭባችሁ ለጌታ ክብር አምጡ ካጨበጨባችሁ በለም ባርጋችሁ አጨብ አምጧው። እሱን መንፈስ አምጧው። እንደ ጅብ የእሱ ደቀ መዛሙር አለ። የእሱ ደቀ መዛሙር አለ። የእሱ ደቀ መዛሙር አለ። እስቲ አጠገባሎ ሰው ጀርባ ላይ እጃችሁን ጫኑና ፈረሰ በሉስ። እንደገናም ድገሙና ፈረሰ በሉስ። አጠገባሎ ሰው ጀርባ ላይ እጃችሁን ጫኑ፣ ግደላችሁም ፈረሰ በሉስ። ጸጥ በሉ። ጸጥ በሉ። የነናቸው ይላል፣ የነናቸው ይላል። ቶሎ በል ቶሎ በል! ወይኔ ጉዴ ፈላ ይላል። ወይኔ ተዋረጥኩኝ ይላል። ወይኔ ተያዝኩኝ ይላል። ውዳ ይወድቃል ይወድቃል፣ በኢየሱስ ስም ውዳ። አዛ አለው። እምብርቷን ቆንጥጦ ይዟታል። እምብርቷ ላይ ተቀመጠ መንፈስ አው አጨብጭበይ፣ ለእግዚአብሔር ክብር አምጣ። እምብርቷን ቆንጥጦ የያዘው መንፈስ፣ አጨብጭበ ለጌታ ክብር አምጣ። ና አዎ፣ እን እምብርቷን ይዟል። እምብርቷን እንዴት እንደያዘች እዩዋት፣ እዩዋት። የሚገርም ነው፣ የሚገርም ነው። አንድ መንፈስ አያለው፣ አንድ መንፈስ አያለው፣ አንድ መንፈስ አያለው። በመንፈሴ ላይ አንጀቷ ላይ የተቀመጠውን መንፈስ አያለው። አይኖቻችሁን ጨፍኑና እንጸልይ። አንጀቱዋ ላይ የተቀመጠ መንፈስ ትበላለች፣ አይቀመጥም። ትጠጣለች፣ ያስመልሳታል፣ ቮሚት ያረጋታል። የሚገርም ነው። አንጀቷ ላይ የተቀመጠ የተደገመው ድግምተ ያለው በኢየሱስም ወገው፣ ጸጥ በሉ ዐይኖቻችሁን ጨፍኑ፣ አጠገባሎ ሰው ጀርባ ላይ እጃችሁን ጫኑ። ትበላለች ጨጓራ ነው የምትለው አይደለም፣ አጋንንት ነው። ዛችሁ ውደቁ። በኢየሱስም ውደቅ። በኢየሱስም በታላቅ ድምፅ ጮኾ ይወድቃለሁን፣ ይወድቃል። አንድ አዎ፣ አጨብጭቡ። ይለ እግዚአብሔር ክብር። አምጣ አምጣ። እዛ ጋ አሁን ዝምጋ አለ። አስወጡ። ዝምጋ ያለሁን። አሁን አምስት መናፍስቶች ተያይዞ ይወድቃሉ። የድህነትን መንፈስ ይዞ የሚዞሩ አጋንንቶች አሉ። የድህነትን መንፈስ ይዞው የሚዞሩ አጋንንቶች አሉ። ሆዷን ሆዶን ይዘን የመጣችሁ የድህነትን ባንዲራ ይዞ የሚዞሩ በወንድ ልጆችና በሴት ልጆች ላይ የተቀመጠውን መንፈስ ያለው ጮክ ብላችሁ ይወጋ በሉ እስቲ። አንድ አይሰማም። አንድ ሁለት የመጨረሻ ጸጥ በለው ውዳ፣ የድህነትን መንፈስ ይዘ የምዞር ይጮዋለሁ። ተያይዞ ነው የሚወጥቁት። አገልጋዮች አየት አየት እያረጋችሁ ይጮዋል። አንዷን ወደ ኋላ ይጥላታል። አንዱ እየጮህ ይመጣል። ውዳ እዛው አለው። አንከራታሽ መንፈስ፣ የምድረበዳ መንፈስ፣ እሳት እሳት! የእግዚአብሔር ልጅ ኢየሱስ፣ እሳት! ይኸው እዛ ጋር ወደቀ። አምጣው፣ እሱን ቶሎ አስወጡ። እሳት ይኸው ሳት እሳት! መቋቋም አትችልም፣ መቋቋም አትችልም፣ መቋቋም አትችልም፣ መቋቋም አትችልም። ከሁለት ጥይቶችና ከአንድ ጥይት ይቀራኛል። ቶሎ በራዘ አለው። በታላቅ ድምፅ ጮሆ ይወድቃል መንፈስ አዎ እሱንም አስወጡት፣ እዘም ጋ የወደቀዋል፣ አስወጡት፣ እዘም ጋ አስወጡት። ይወድቃል በታላቅ ድምፅ ጮሆ። ከሱ ወንዳ ወረት ዘምጡ። በታላቅ ድምፅ ጮሆ ይወድቃል። አንድ ጊዜ ስጮክ ብላችሁ በኢየሱስ ስም በሉ። ውስቴ፣ ድገም፣ ውስቴ፣ አስወጡ፣ ይኸኛውንም፣ ድገም፣ ውስቴ። ጸጥ ይበሉ፣ የሚሆን ነገር ታያላችሁ። ጸጥ ይበሉ። ውጣ፣ ውጣ። ያዞራታል ያስጨንቃታል፣ ግራ ያጋባታል። በረሽ ጥፊ ጥፊ ይላታል። አዎ አዎ አዎ። ና ና የሚሆኑን መንፈሳዊ እንቅስቃሴ የሚቃወም መንፈስ የሚቃወም መንፈስ፣ ወገው ወገው። አሚን ነወይ? አሚን ነወይ? የመጨረሻ አንድ ጸሎት ልጸልይ። በጅብ ቆዳ የተደገመባትን ድግምት ያለው አንድ እህት ያለው ዓይኖቻችሁን ጨፍኑ። እቺን ጸሎት መጸለይ ይፈልጋለሁ። የጅብ ቆዳ ውዳ ይወድቃል። ተለበል አዛለው አዎ፣ ዛጋ አጨብጭበይ ለጌታ አምላክ ክብር አምጣ ና እዛ አለው የጅብ ቆዳ ፓራዲና ማስያ ነውጣ። እዛ አለው በኢየሱስ ስም ና፣ የጨውክ ነፍሰ ገዳይ መንፈስ፣ ነፍሰ ገዳይ መንፈስ፣ ነፍሰ ገዳይ መንፈስ ፓራዲና ማስያ ና፣ ቶሎ በል። የሚገርም ታሪክ ነው። ይችን እህት ሰኔ 18 ላይ ልገላት ያለውን መንፈስ ነው ማየው። የሰማይ አምላክ እግዚአብሔር የሞትን ጉልበት ሰበረው። ጮክ ብላችሁ እስቲ አሜን! ጮክ ብላችሁ አሜን! አንድ ጊዜ ተሰበረ በሉስ! ድገሙና፣ ተሰበረ በሉስ! ድገሙና፣ ተሰበረ በሉስ!